መጽሐፈ ምሳሌ ምዕራፍ ዐሥራ ሁለት ላይክ በማድረግ ጀምሩት። ተግሣጽን የሚወድ ዕውቀትን ይወዳል፤ ዘለፋን የሚጠላ ግን ደንቆሮ ነው። ደህና ሰው ከእግዚአብሔር ዘንድ ሞገስን ያገኛል፤ ተንኮለኛውን ሰው ግን ይቀስፈዋል። ሰው ዓመፃ አያጸናውም፤ የጻድቃን ሥር ግን አይንቀሳቀስም። ልባም ሴት ለባሏ ዘውድ ናት፤ አሳፋሪ ሴት ግን በአጥንቱ ውስጥ እንደ ቅንቅን ናት። የጻድቃን ሐሳብ ቅን ነው፤ የኀጥኣን ምክር ግን ተንኰል ነው። የኀጥኣን ቃል ደምን ለማፍሰስ ትሸምቃለች፤ የቅኖች አፍ ግን ይታደጋቸዋል። ኀጥኣን ይገለበጣሉ፣ ደግሞም አይገኙም፤ የጻድቃን ቤት ግን ጸንቶ ይኖራል። ሰው በጥበቡ ይመሰገናል፤ ልቡ ጠማማ የሆነ ሰው ግን ይናቃል። ለራሱ ባሪያ ሆኖ የተጠቃ ሰው እንጀራ ጐድሎት ራሱን ካከበረው ሰው ይሻላል። ጻድቅ ሰው ለእንስሳው ነፍስ ይራራል፤ የኀጥኣን ምሕረት ግን ጨካኝ ነው። ምድሩን የሚሠራ ሰው እንጀራን ይጠግባል፤ ለከንቱ ነገር የሚሮጥ ግን አእምሮ የጐደለ ነው። የኀጥኣን ፈቃድ የክፉዎች ወጥመድ ናት፤ የጻድቃን ሥር ግን ፍሬን ያፈራል። ክፉ ሰው በከንፈሮ ኀጢአት ይጠመዳል፤ ጻዲቅ ግን ከመከራ ያመልጣል። የሰው ነፍስ ከአፉ ፍሬ መልካም ነገርን ትጠግባለች፤ ሰውም እንደ እጁ ሥራ ዋጋውን ይቀበላል። የሰነፍ መንገድ በዓይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል። የሰነፍ ቁጣ ቶሎ ይታወቃል፣ ብልህ ሰው ግን ነውርን ይሰውራል። እውነተኛን ነገር የሚናገር ቅን ነገርን ያወራል፣ የሐሰት ምስክር ግን ተንኮልን ያወራል። እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ነው። የእውነትን ከንፈር ለዘላለም ትቆማለች፣ ውሸተኛ ምላስ ግን ለቅጽበት ነው። ክፉን በሚያስቡ ልብ ውስጥ ተንኰል አለ፤ በሰላም ለሚመክሩ ግን ደስታ አላቸው። ጻድቃን መከራ አያገኛቸውም፤ ኀጥኣን ግን ክፋትን የተሞሉ ናቸው። ውሸተኛ ከንፈር በእግዚአብሔር ዘንድ አጸያፊ ነው፤ እውነትን የሚያደርግ ግን እርሱ በእርሱ ዘንድ የተወደዱ ናቸው። ብልህ ሰው እውቀትን ይሸሽጋል፤ የሰነፎች ልብ ግን ስንፍናን ይወራል። የትጉ እጅ ትገዛለች፤ የታካች እጅ ግን ትገብራለች። ሰውን የልቡ ሐዘን ያዋርደዋል፤ መልካም ቃል ግን ደስ ያሰኘዋል። ጻድቅ ለባልንጀራው መንገዱን ያሳያል፤ የኀጥኣን መንገድ ግን ታስተዋለች። ታካሽ ሰው አደን ምንም አያድንም፤ ለሰው የከበረ ሀብት ትጋት ነውና። በጽድቅ መንገድ ላይ ሕይወት አለ፤ በጎዳናም ሞት የለም። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ትቆዩልኝ ዘንድ ተመኘው ሰላም ሁኑልኝ።